ጉድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ የአብርሽ ልብ የሚነካ ቪዲዮ ለቆልናል። ሩታይም ጠብቄ ነበር፣ እውነት ለመናገር ሩታይም የለችም አልመጣችም። ብቻ ባለችበት አላህ ሰላሙን ያብዛላት እና በዚሁ አጋጣሚ እውነት እኔ የናፈቀኝ ነገር ቢኖር በአሁን ሰዓት የአብርሽ ሳቅና የሩታ ሳቅ፣ የሩታ ፈገግታ፣ የአብርሽን ፈገግታ በቃ ሰላማችን እና ፍቅራቸውን ይናፈቀኝ አለ። ደግሞ ያንን ነገር በቅርብ እያደረገው እንሻላ በቅርብ ያደርገዋል። ሁላችሁም ደዋ ጸሎት አድርጉ ከመሳደብ ማለት ነው። እና አብርሽ ዛሬ በጣም ነው ያሳዘነኝ እውነት ለመናገር ማለት ነው። ሲቀጥል እኔ ሆድ ባሻነኝ ሆድ ይብሰኛል፣ ግን ዛሬ በቃ ከሁሉም ደግሞ ያደረገው ዘፈን በጣም ነው የረበሸኝ ማለት ነው። እና አብርሽ እኔ ለአብርሽ ምን እንደምለው ታውቃላችሁ? ውድ ቤተሰቦች በቃ ይብቃ ነው ምለው። እኔ ከምር በቃ ይበቃችኋል ምክንያቱም ሩታም ዝቅ አለች፣ አንተም ዝቅ አልክ። በጣም ብዙ ነገር ለሰው ይጠቅማለሁ እያላችሁ እናንተ ብዙ ነገር እያጣችሁ ነው። ብዙን ሰው እያጣችሁ ነው። የሚወዳቸው ኦዲየንሶቻችሁ እያጣችሁ ነው። እና ተረጋግተህ ቀስ ብለህ አብርሽ ከአሁን ወዲህ ሩታን ይቅርታ ጠይቀሃት ልጅህን ራስህን በቃ ሚስትህን አክብረህ ለምን ቡና እያፈላችሁ አትመጡም? ለእኛ እውነት በቂያችን ነው። ተምሪተምሬ ነው የምላችሁ። የወደደ ይቀበላል ያልወደደው ደግሞ የራሱ ጉዳይ ይተዋል ማለት ነው። ምክንያቱም በቃ እናንተ በትንሽ ነገር የተነሳ ነገር በጣም ትልቅ ደረጃ ሊያደርሳችሁ ነው መጨረሻው። ይሄ ነገር ካልቆመ እኔ ቤተሰብ አሁን እኔ እያስፈራኝ ነው በጣም አብርሽም ባለበት ሁኔታ ሩታም ያለችበት አይታወቅም። ሞር እንኳን ቤተሰቧ ጋና ሲባል አንገቱን የደፋው ምክንያቱም መሄድ ስለማይችል ማለት ነው። ሌላ ቦታ ቢሆን እርግጠኛ ነኝ ሄዶ እንደሚያመጣት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ በእያላችሁበት ሰላማችሁ ብዝብዝ ተረፍርፍ ይበልልኝ ይህንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው እና በዚሁ አጋጣሚ አቤላ እንደዚህ አትሆን የፈለገም ለሩታ ብትሆን ለሩታም ብታግዝ በቃ ቤት እንደምትመለስ እንደምንም አድርገህ አብርሽን አባብለህ፣ በቃ ያለው ነገር ችግሩን መፍታት ነው እንጂ አልናገርም ወይም አትሄድም አትረብሽም ማለት፣ እኔ እንጃ፣ ይከብዳል። ምክንያቱም ትዳር ነው እና በሁለታቸው መሀል ማንም መግባት የለበትም። ኤፍሬምም የራሱ ህይወት ይኑር፣ አቤላም የራሱ ህይወት ይኑር። በቃ ችግራቸው እነዚህ ሁለቱ ባለ ትዳሮች ናቸው። ሁለቱ ይፍቱ ነው የምለው እንደኔ፣ ማለት ነው። በቃ በመካከላቸው ምንም አይነት ነገር ሰው እንዳይገባባ ሰው ነው የምፈልገው እኔ። ምክንያቱም በመሀል አንድ ሰው ካለ ሁለቱም ላይደማመጡ ይችላሉ። እንደ ተባለም ሩታውን አቤላ ወይም ይጂ እንደዚህ ስላላት የልብ ልብ ተሰምቷት ይሆናል። ወይም ደግሞ አቤላ ያላት ነገር ሳይሆን በራሷ ወስና ያደረገችው ነገር ይሆናል። ይሄ እኛ አናቅም። አላህ ነው የሚያውቀው። የልቧና ምን እንዳሰበች እሷ ነው የሚያውቀው። ግን በቃ አንድ ነገር በባለ ትዳር መሃል መግባት እኔ ተገቢ ነው ብዬ አላስበም። የፈለገም ነገር ቢሆን እዚህ ጋር ኤፍሬምም አቤላም እንካ ያዙኝ፣ ልቀቁኝ ማለት አትችሉም። በቃ ባለፈም ብላለች ሩታዬ ማለት ነው። በሁለታችን መሀል ማንም ያገባው የለም ብላለች። አዎ ትክክልናት ማንም የሚያገባው የለም እና ሩታዬ ደግሞ ትመለሳለች። አብርሽ እርግጠኛ ሆኜ ነው ምነግረህ፣ ሩታ ካንተ ሌላ እኔ እንጃ ህይወት ትኖራለች ብዬ አላስብም። አንተም ደግሞ ከሷ ሌላ ህይወት ያምርሃል ብዬ አላምንም። ነገር ግን አንዳንዴ ይሄ ጥፋት ያንተ ነው አብርሽ። ምክንያቱም ይሄ ጥፋቱ ነው ብዬ የማምነው ነገር ቢኖር አብርሽ ሲበዛ በጣም የዋህ ነው። በጣም እልኸኛ ነው። በቃ አንድ ሰው የሆነ ነገር ከተባለ ወይም ከተነካ፣ ያላረገው ነገር አረክ ከተባለ በጣም እልኸኛ ነው። አንድም ደግሞ ስለነገረኝም ስላየሁትም ማለት ነው አይቼዋለሁ። እና ለዛ ያንን ነገር በምላሽ ምናምን እንደ ሰው ወጥቶ መልስ መስጠት መናገር አይወድም አብርሽ በጭራሽ። በቃ የሚወደው እሱ የሰውን በዝምታና በራሱ በራሱ ጀግንነት በራሱ ባመነበት ነገር ያንን ነገር መክፈን ነው የሚፈልገው ማለት ነው። እና ይሄንም ያልኳችሁ ነገር ቢኖር አብርሽ እንደዚህ ነገር ለማድረግ ይሄንን ደረጃ የደረሰበት ነገር እውነቴ ነው ምላችሁ ሶስት ነገሮች ናቸው። አንደኛ ነገር ትዝ ካላችሁ ማለት ነው የወለዳችሁ ልጅ ዱዳ ይሁን የሚል ኮሜንት በጣም በዝቶ ነበር። በጣም በሳቱ አብርሽ ምን አይነት ሪከርድ እንዳደረገልኝ ለእኔ እኔ ራሱ አስለቅሶኛል ማለት ነው። ሲቀጥል ደግሞ ሩታ ከልጅ ዋጋ ትገደል የሚለው ሁለት በሉ እናም ደግሞ ሀይሚ ትገደል የሚባል እና ይሄ ሁሉ ምንድን ነው? የሰው ልህ ነው ማለት ነው። ሰውም ራሱ ከምሬ ነው ምላችሁ በጣም ክፉ ነው። እኔ አይቻለሁ፣ ስላየሁትም ነው። በአብርሽና በሩታ ላይ የሚደረግ ክፋት ክፋት አይመስላችሁ፣ ግን እነሱ ታውቃላችሁ እኔ ከምሬ ነው የምላቸው። ብችል ብችል አቅም ቢኖረኝ አብርሽና ሩታን ማለት ነው ቢያንስ እንኳን ለአንድ ወር ለሁለት ወር ብደብቃቸው፣ በምን እድሌ። ይሄንም ያልኩበት በቃ የሕዝብ ማንነቱን ይሄ ሁሉ ወጥቶ የሚሳደብ በቃ አብርሽም የሌለ ቦታ የሚሰጠው ሩታንም፣ በዚህ ናክል ማዋረድ፣ በዚህ ናክል መስደብ በቃ ያንን ነገር እስኪ አንድ ቀን እኔ እንደውም ለአብርሽ አልዋሻችሁም ተናግሬው ነበር እንደዚህ መሆንማ የለብንም ምናምን ነገር ብሎኝ ነው እንጂ እና ምን አለ መሰላችሁ፣ አብርሽና በቃ የሚያጠቃው እነዚህ ሁለቱ ነገር ናቸው ሲበዛ እመኑኝ። እመኑኝ አብርሽ በጣም ለሰው በቃ የዋህ ነው። እንጃ የራሱን እንደምታዩ ማለት ነው የራሱን ክብር ዝቅ አድርጎ ለሰው መኖር ይፈልጋል። እና እሱ ሳያልፍለት ደግሞ ለሰው ማለፍ ይፈልጋል ማለት ነው። እና በዚሁ አጋጣሚ ነፂ እውነትም አብርሽን ፈልጋው አይደለም፣ እውነቴ ነው ምላችሁ። ነፂም ይሄንን ነገር ያደረገችው ለብቻ አይደለም። ከጎኗ ሰው አላት ማለት ነው። ተነናሻሽ ያላት ነገር ስራ እንድትሰራ ሚዲያ ላይ እንድትወጣ፣ ሚዲያ ላይ ስትወጣ ደግሞ በአብርሽ ስም እንድትመጣ። ሲቀጥል ደግሞ ከምሬ ነው ማለቱ ማናቸውም ቢሆን እዚ ጋር እመኑኝ፣ ሩታ አብርሽን እንድትጠላው ነው የሚያደርጉት በቃ በጎናቸው ያሉ ሰዎች። አብርሽ ሩታ ጠልታው ከጠላቸው በኋላ እመኑኝ ዞር ብለዋይም አይዩትም። አሁን ለምሳሌ አላ ያድርገውና አብርሽና ሩታ በመካከላቸው የሆነ ነገር ቢፈጠር ነጻነት እንዳሁን መታ እንደዚህ አትከራከርም እንደዚህ መታ ግትር እና ባለትዳር ነህ ተወው በቃ ትሂድ የራሷ ጉዳይ ነው፣ እኔ ያኖርካለው ከኔ ህይወት ትቀጥላለህ አትለው እና የአብርሽ ህይወት አልገባውም እንዳለችም ሩታ ማለት ነው። እና እሱ ሰው እየጠቀመ ሰው ደግሞ እሱን እየጎዳ ነው ያለው። እኔ አብርሽን በምንም ታምር ምንም ነገር ብትሉኝ እንደዚህ አይነት ክፋት የለበትም። ሩታንም እንደዚህ የሚያስከፋ ነገር የለበትም። ሉታም እንደዚህ ልትንገላታ ወይም ልትረበሽ ልታለቅስም አይፈልግም። በፍጹም እኔ እውነቴ ነው። ሙላችሁ ሞቼ ነው መሰክርለት ይሄ ለአብርሽ ማለት ነው። ባየሁት አንጻር ማለት ነው እና ባላየውም እኔ ከበፊትም ጀምሬ ነው በቃ፣ የአብርሽ መጨረሻው ህይወቱም የሚረብሸው ይሄ የዋህነቱን ካልተወ ለራሱ አይምሮን አሳምሮ በቃ እኔ በማምነቴ ልኑር፣ በቃ ሰው ያለኝ ነገር ይበለኝ ብሎ ካልሆነ ሁልጊዜም እንደዚህ በዋህነቱ የተለያየ ስራ ሰው ምን ያመጣል እንደፈለኩ መስራት እችላለሁ ማን ያገድበኛል ካለ ህይወቱ መጨረሻው የሚያምር አይመስለኝም፣ በቃ ጀግና ምንቶ እንደሆነ ወ ጎበዝም እንደሆነ የዋህነቱን እርግፍ አድርጎ እንደኔ እኔ እንደምመክረው በቃ ትቶ ለራሱ ለምን እውነቴ ነው። ሙላችሁ መኪና እየነዱ ሩታና እሱ ቪዲዮ ቢሰሩ እኛ እንወዳቸዋለን እኛ እናደንቃቸዋለን ምክንያቱም ከምንም የጸዳ ነገር ነው እንጂ እዚህ ጋ ያንን ነገር ይዞ ሲመጣ በእነሱም አይፈረድም እኮ ይህንን ነገር ዝም ብለው ወጣው ገቡ እንደዚህ ወንኩ ያ ነገር ወንኩ ሲባል ሰውም ስራ አይሰራም እሱም ስራውን አይንቀሳቀስለትም እና ሰውም ደግሞ የሚፈልገው ግርግር ረብሻ ስለሆነ ነው። አንድም ነገር አብርሽ ይሄንን ነገር እያየ በቃ ሚዲያው ጭር ሊል ሰው ላይ ሰራ ዝም ሊል አይፈልግም። ነገር ግን ምን አለመሰላችሁ እኛም ስንሰራ ወይም ደግሞ ተመልካችም ሲመለከት በቃ ይሄ ነገር ለእኛ ብሎ ነው ወይም ደግሞ እሱም ሰርቶ እኛም እንሰራለን። ኮሜንት በስነ ስርዓት እንኮመንት፣ ወይም ደግሞ የምንሰጣው ምክር በስነ ስርዓት እንስጠው። ሩታንም ለምን እንሰድባታለን? ሩታ ከመጣች በኋላ ብዙችን እንደተቀየረን ታውቃላችሁ፣ ታምናላችሁ። እና ያንን ነገር ተግባር ያለ ኮሜንት ባረግ ተግባር ያለው ስድብ ብሳደብ በቃ በእኛ የሚጠላና የሚያስጠላ የሚያስጠይፍ ነገር ደግሞ ኮሜንት ባንነጋገር ሪከርድ ራሱ ቪዲዮ የምንሰራ እኛ ተቆጥበን ብንሰራ አብርሽና ሩታ እንደዚህ ነገር አይሆኑም። እና ለማንኛውም ብቻ እኔ እንጃ የአብርሽና ሩታ ህይወታቸው መጨረሻ የአማረ ነው የሚሆነው። ምክንያቱም እኔ እንጃ አባት፣ እናት፣ ወንድም ብዙ ሰው